አርቲስት ዱባለ መልአክ፣ ጉዱ ገና፣ ሰላም ተነስተልኝ ተነስተልኝ፣ ወንድማችን ከቤት አማራ ዱባለ መልአክ። እግዚአብሔር ይመስገን፣ እንዴት አመሻ? ሰላም ብያለው። ፎሎ አርጉት። ዱባለ መልአክ ነው፣ አርቲስት ነው። በጣም በጣም ብዙ የአማራ ታጋይ ነው ማለት ይቻላል። እንወዳለን ወንድማችን፣ እንኳን ደህና መጣ። እንዴት ናችሁ? እንኳን ደህና ቆያችሁ። ሞጣዬ ሰላም ነው ወንድሜ፣ ተጠፋፋን አንድ ዘፈን ሰምቻለሁ። ወጣ አትንሽ ወጣቱ አንድ ክሊፕ አለ፣ በጣም እየሰራበት ያለ ያንተ ዘፈን ነው ወይስ የማን ነው? ምን የሚል ነው? አንድ አዲስ በቃ ዘመን ዘመናዊ ወጣቶች ሁሉ በጣም ክሊፕ ይሰሩበታል። እንን እንን እንን ያንተ ነው ያ ልክ እንደነኛ የኔ አይደለም። የማን ነው? የሌላ ልጅ ነው፣ አንድ ጓደኛችን አለ ሰለሞን ያዛቸው የሚባል የቤት አማራ ልጅ ነው። አይ አይ ቲንክ የሸዋ አካባቢ ሸዋ አካባቢ ነው። ረሳው ዜማውን በጣም የሚገርም ነው። አንድ አንድ የሚመስል ድምፁ ባይዘው፣ ብዙ ሰው ብዙ ሰው እንደዛ ነው ያለኝ። እኔ እየደወለ ብዙ ሰው እንደዛ አለኝ እኔ። አንተ መስለኝ ነበር። አይ አይ አይደለሁ። ወዘወዘው የሚል ሰላም ነው ሞጣዬ፣ ደህና ናቸው? አዎ ሰላም። አዎ ወዘወዘው አንተ ድምፅ ነው የመሰለኝ ብዙ ሰው እንደዚያ ይላል ብዙ ሰው እንደዚያ ይላል በጣም ጥሩ እንኳን ደህና በድጋሚ እንኳን ደህና በስደት ላይ ያላችሁ እንዲያው ዝም ብሎ የማይረቡ እርጋጥ ሴቶችን እየገባችሁ ያን ሁሉ ገንዘባችሁ ሰጣችሁ ተበላን እያላችሁ ከምንጮህ እንደነዚህ አይነት ወንድሞቻችሁን የፋኖን ትግል ወደፊት የሚገፉ የአማራን ሰቆቃ በግጥማቸው የሚገልጹ እንደነዚህ እንደ በጣም የተረጋጋ እንደ ዱባ ለመላክ ያሉ ብዙ የቤት አማራ ልጆች አሉ። ለምን እንደማትረዷቸው እኔ አይገባኝም። ኢቭን እኳዚ የአሜሪካ እና አውሮፓ ያላቸው የቤት አማራ እንዲሁ ጎጃም ጎንደሩን ተውት፣ አሁንማ ተከፋፍሎ ወርዷል። ግን እንደ በአካባቢ ብንደበቅ እንዴት ነው እንደነዚህ አይነት ሰዎችን የማትረዱ ብዬ አስባለሁ። በጣም ነው የሚገርመኝ። ኦሮሞዎች አንድ አርቲስት ከመጣ ተጠራርተው ነው የሚበቃ የሚቆንሱት። ተጠራርተው እንደ ጉንዳን መጥተው፣ መዓት ገንዘብ መዓት ብር አክብሮ ነው የሚልኩ። ትግሬዎች ለታገለላቸው